ጤን ይስጥልን ውድና የተከበራችሁ የገኒ ኢትዮ የኢትዮ ቻና ቤተሰቦች፣ ሰላማችሁ በያላችሁበት የምድርጥቅ ብዝት ሙልት ትርፍ ይበለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትዙ። ኖላዊ ተከታታይ ድራማ ወይዘሮ ሜላት በአምስት ዓመቷ ለልጇ ልደት ከእብነ በረድ የተሰራ መስቀል ስጦታ ሰጥታት ነበር እርቦኛል ስትላት ዳቦ ልግዛልሽ ብላ ትታት በሄደችበት ቦታ የጠፋት ቻተን ልጇን እያሰበች ዛሬ ልጅ የት ነሽ ያለ ሸው እያለች ለ18 ዓመት እያለቀሰች፣ ያሏት ሁለት ልጆቿ አንዱ ምናሴ ታማሚ፣ አንዲቷ ሴት ልጇ ሰላም ደግሞ የሴት ጎረምሳ ሆነው በትልቅ ቤት ውስጥ እየኖረች ግን ደግሞ ሕይወት ምስቅልቅል ያለችባት ይች በልጅነት ጠፍታ ነገር ግን አባቷ አሳድጓት አስተምሯት ጤና በማጣቱ ምክንያት ከሚኖሩበት ደሴ ከተማ ወደ አዲስ አበባ በመጡበት ቅጽበት ስልካቸውን ተሰርቀው ነገር ግን ያመኑት አምላክ ኤልያስ የተባለውን የሀናን ጓደኛ እንደ መልእክተኛ ሆኖ እሱ በሰራው በጎነት እሺ በጎ ብሎ የሚታዘዘው ደላላው። ቤት ፈልጉ አገናኝቷቸው ከዛ ማለፍ ሲል ሀና የምትሰራበት ቤት እነ ወይዘሮ ሜላት ቤት የቤት ሰራተኛ ሆና እንድትገባ ካደረጋት በኋላ ሀና ለአባቷ የመጀመሪያዎቹ ቀናት ላይ ሐኪም ቤት ለማፈላለግ አብረው በወጣችው ልጅ ወይም ጆሮ ምክንያት ስልክ ሰርቅሻል፣ ሌባነሽ ተብላ ከቤት እንድትባረር ሆነች። ነገር ግን በዚህ ተስፋ ሳትቆርጥ አይዞ፣ አሳክምሃለሁ ያለችውን አባቷን የተከፋ ፊቷን ላለማሳየት ውጭ ወጥታ የምታለቅሰው ሀናና ፈጣሪ ጸሎቷን ሰምቶ ወደ ወጣችበት ቤት በትምህርት ዶክመንቷ ሰበብ ተመልሳ እንድትገባ ተፈቅዶላታል። ነገር ግን የጠፋችው ልጅ የሀሴት ምትክ ተብሎ ምናሴ ያለችው እናቱ በጣም ለሷ አዛኝና ሩህሩህ ስለሆነ ሀሴትም በልጅነቷ እንደሱ ታስብ ስለነበር አሁንም ሃናን በበጎ እንጂ እናቷና እህቱ እንደሚያስቡት ሌባ ብለው አይ አሊያም ዝቅ አድርጎ እንደሚያመነጫጭቋት አይደለም። ይልቁን ስለ ሃና በጣም ያዝንላታል። እናቱና እህቱ ግን በጣም በክፋት ጠምደዋታል። በዛሬው ክፍል ሃና አዳሯ በሽተኛ አባቷ ብቻውን እንዳይሆንብኝ ብላ ስለነበር ራት ከጨረሰች በኋላ ሻወር ልውሰድ ብላ ገብታ እናቷ በልጅነቷ ያሰረችላትን መስቀሏን ረስታ ነበር የወጣችው። ቤት ገብታ ስታስታውስ ሻወር ቤት እንደሆነ አስታወሰች። አባቷ ኖላዊ ግን ያለችበት ስራ ምንም ደስ እንዳላላቸው ና ምን እየሆነ ምን እንደሆነ ጠየቋት። ሀና ግን ልትናገር ፈቃደኛ አይደለችም። አባቷ እንደምንም በሌላ ወሬ አስቀይሳ አረሳሳችንና እየተሳሳቁ እራሳቸውን በልተተኙ። ሲነጋ ወደ ስራ ሊሄድ ስትል ዛሬማ ሰንበት ነው፣ እንዴት ስራ ትገቢያለሽ? እንዲሆነሽ የሰራሽውንስ ለእኔ መታከሚያ ከምታወጪ ባልታከም እመርጣለሁ አሉ። ሀናም አባቴ፣ ሌላ ስራ ካገኘሁ ቀይራለሁ፣ ለጊዜው ያገኘሁት ስራ ግን ይህንን ነው ብላ ለአባቷ ለአባቷና ለጆሮ ምግብ ሰርታላቸው ወደ ስራዋ ስትገባ ወይዘሮ ሜላት ልጄ የት ሆነች ነው እያለች በልጇ በሰላም ስትበሳጭ አምሽታ ገብታ እሷን እንድትንከባከብ ስትንከባከብ ይሄኔ ልጄ አጠገቤ ብትሆኝ እኮ አለው ልሽ ትኝ ነበር እያለች ስታለቅስ ይዛው ያደረችውን ፎቶ አስቀምጣ ሆዴ ሆዷ ልጄ ትሆናለች ብላ ያልጠረጠረቻት ሀናን በግል ምጫ ተቀብላ ሽንት ቤቱን እንድታጸዳ አደረገቻት። ሰላም ማታ ስትጠጣ ስትጨፍር አምሽታ ስለነበር እና ቤተ ክርስቲያን ይሄድ ሲሏት ርቦኛን ልበላ ነው ብላ ከቀረች በኋላ ሀናን ስታንገላታ ታርፍዳለች። ምናሴና ሀና ምናሴና እናቱም ሰላም ሀናን አታሰራትም ብለው ስላሰቡ ውጭ ቁርስ በልተው ለመምጣት ተስማሙ። ይህን አባትና አባት ሁኑኝ ስላቸው ከሰሙት ታሪኩ ያዘኑለት ጆሮ አሴር ብለው ያወጡለትና አባት ሊሆኑለት ፈቃደኛ የሆኑለት ከቤተ ክርስቲያን መስ እነሱን ቁርስ ለመብላት ጎራ ባሉበት ምግብ ቤት ውስጥ የወይዘሮ ሜላትን ስልክ ሰርቆ ወደ ቤት እንዳጣደፋቸው እንሂድ ሲል ጠርጥረው በጥያቄ ሲያፋጥጡት ስልካቸው እንደሰረቀ ነገራቸው። የሃና አባትም ለወይዘሮ ሚላት ስልካቸውን ሲመልሱ ሌባ ብላ ሰድባ አመነጫጭቃቸው ሄደች። ምናሴ ሊሰማቸው ፈቃደኛ ቢሆንም ወይዘሮ ሚላት ግን ከመቼ ወዲህ ነው ለሌባ ደጋፊ ሆንከው ብላ ተቆጣችው። ቤትስ ደግሞ ሀናን ሰላም ቁም ስቅሯን እያሳየቻት ነው ትገኛለች እንዲህ ይህንን ስር አንዴ ያንን ስሪ እያለች ቢሆንም ግን ሀና ሁሉንም ችላ ቡና ቀራርባ ስትጠብቃቸው፣ ምናሴ እና እናቱ እየተጫጫሁ ገቡ። ሀናም ይሄ ሽማግሌ ሌባ ስትል ብድግ ብላ ችግር አለ ምናሴ ስትለው፣ የማሚ ስልክ ተሰርቆባት ነበር አንዱ ሽማግሌ ያመጠው ሰጡንና ማሚ አመነጫጨቀሳቸው አላት። የራሷ አባት እየተሰደቡ እንደሆነ ያልገባት ሀና እና የእውነትም ሌባ ሆኖ ነው ስትል አይ ሊያስረዱን ነበር፣ ግን ማሜ ልትሰማቸው ፈቃደኛ አይደለችም። ቁርስ ልንበላ ገብተን ነው እኮ ይህ ሁሉ የተፈጠረው። ለእኔ ሻይ ብቻ ይዘሽልኝ ነይ መኝታ ቤቴ ብሎ ገባ። እናትየውም ለብቻዋ ገብታ ከዶክተሩ ጋር ስልክ ስታወራ ከቆየች በኋላ ዶክተሩም ቶሎ ከሀገር ሊወጣ እንደሆነ እና ልጇ ምናሴን በቅርብ የሚከታተለው ሰው ማግኘት እንዳልቻለ እንዲሁም እሷ ካገኘች ልትፈልግለት እንደሚገባ ነግሮ ስልኩ ተዘጋ። ሀና ድምጻቸው ሲጠፋባት ልታያቸውም፣ በዛውም ቡና ፈልቷል ብላ ልትጠራቸው ልትጠራት በሩን ከፍታ ስትገባ ምን ፈለግሽ አለቻት። እሷም አይ እትይ ሊውት ብዬ ኮ ነው ደግሞ ቡና ፈልቷል ልጠራዎት ብዬ ነው ብላ መለሰች። ሜላትም ራሴ እመጣ ነበርኩ ብላ ወጣች። ሌባ ተብለው የተሰደቡት ይህና አባትም አሴር ብለው ስም ያወጡለት ልጃቸው መሰደቢያቸው እንደሆነ የተረዱት ይቅርታ ሊጠይቃቸው ሲመጣ ውጣልኝ ብለው ለሽንፈቱ፣ ከዚህ በፊት ሰይጣንን፣ ዛሬ ደግሞ ማህበረሰቡን ባይገፋኝ ሌባ አልሆንም ነበር እያለ ለማሳዘን ሞከረ። የአንተ አባትስ ይህንን ጉድ ሳያይ መሞቱ የታደለ ነው አሉትና አጠገቡ እንዳይደርስ አባረሩት። ማታ ካለወትሮዋ ሰላም በጊዜ ቤት ከትማለች። ይሄ የገረመው ወንድሟ ሲጠይቃት እናቱ እየበላች እናቱ ጭቅጭቅ ልታነሳ ነው አይደል? አለችው። ምግብ እየበላች ያለችው ሀና በዝምታ እያዳመጥች ነው። የቤት ሰራተኛ ስለሆነችን አቀቻት። ወይዘሮ ሜላት የትምህርት ውጤቷን አይታ እንዳላየች። ዶክተሩ እኮ ሰው ፈልጊ ያለኝ አለኝ። እባክሽን ሰላም ሰው ፈልጊ እያለች የተከፈለውን ብር እከፍላለሁ እያለች እያወራች ሰላም ውሃም ጭልኝ አለቻት። ሰላም ምግብ ትታ ስትነሳ ሀናም ምግብ ትታ ስትነሳ ምናሴ ሰላምን ለመቆጣት ሞከረ። እናቷም ሰራተኛ አይደለች እንደፈለገች ማዘዝ ትችላለች አሉ። እናትና ልጅ ሀናን ባንድ ቃል ሰራተኛ ኮናት፣ በአንድ ቃል አሉ። በቀጣይ ሀና አባት የሀና አባት የጤና ትምህርት የምናሴ የግል ሐኪም ሆና ሀና ባላት የጤና ትምህርት የግል ሐኪም ሆና ትቀጥል ይሆን ወይንስ በቤት ሰራተኛነቷ ብቻ? አባቷ ሌባ ተብለው እንደተሰደቡ ይነግሯት ይሆን? አባቷ ሌባ ተብለው እንደተሰደቡ ብትሰማ ይህንን በሷ ይመጣውን ከእንጀራዋ ያባረራትን ልጅ ዛሬ በአባቷ ድክመቷ በሆነ መጥቶባት ዝም ብላ ታልፈው ይሆን? በቀጣይ ይህንን አብረን የምናይ ይሆናል። ይህንን ቻናል ሰብስክራይብ ማድረግን አትርሱ።